ክርስቶስ ፍጹም ሰላም፣ እንደምን አደራችሁ? አሜን። በምሕረት በቸርነት የጠበቀን የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ያላጠፋን በዚህ በተቀደሰች ዕለት በቅድስናው ስፍራ ቅዱስ ያው ዘላለማ የሆነውን ስሙን ሳይገባን እንድንጠራው የፈቀደልን የአባቶቻችን አምላክ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን፣ ስሙ የተመሰገነ ይሁን። ክርስቶስ ተንሳ ሙታን አሰሮ ለሴጣን ሰላም ሆነ። በትንሣኤው ትንሣኤያችንን አብጆ ሰላሙን ፍቅሩን የሰጠን በድጋሚ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነው ለትምህርታችን ርዕስ የምናደርገው ፋሲካ የሚል ዛሬ መዝሙሩ ራሱ ምን የሚል ነው ፋሲካ በቅድስት ቤተክርስቲያናችን እንደምታውቁት ከትንሣኤው ጀምሮ እስከ በዓለ ጰራቅሊጦስ ሀምሳው ቀን እንደ አንድ ቀን ነው የሚከበረው እንደ አንድ ቀን ነው የምናከብረው እንደመጀመሪያው እንደ ትንሣኤው ዕለት አድርገን ነው የምናከብረው ስለዚህ በዚህ በአምሳ ቀን ውስጥ ሰላምታችንም አንድ አይነት ነው። ትምህርታችንም ነገረ ትንሣኤው ነው። በአጠቃላይ የምንነጋገረው ንግግራችን ሁሉ ስለ ትንሣኤው። ስለዚህ አሁንም ፋሲካ ስንል ምን አዲስ ነገር አለ እንዳትሉ ማለት ነው። ቅዱስ ያሬድ በድጓው ቅድሞ ወንድማችን በሚያምር መልኩ ያቀረበልን ፋሲካ ብሎ ሰይሞታል፣ ይህንን ሳምንት በዚህም ውስጥ ፋሲካ ዛቲ ዕለት ቅድስት ይእቲ ብሎ ይጀምርና ይህች ዕለት ቅድስት ናት። ይህች ቀን ፈጽመን የምንደሰትባት ቀን ናት። ይህች ዕለት ፍጹም የዕረፍት ቀን ናት። ሰማይና ምድር ይደሰቱባታል። የመድኃኒታችን የትንሣኤው መታሰቢያ ናትና ብሎ ቅድም ወንድማችን በግዕዝ ያለውን በአማርኛ ደግሞ በእንዲህ መልክ ይገልጠዋል ማለት ነው ስለዚህ ይችለት ቅድስት ናት፣ ይችለት ልዩ ናት። ይቺ ቀን የምናርፍባት ዕለት ናት፣ ይቺ ቀን የምንደሰትባት ዕለት ናት ብሎ የገለጠበት ትልቁ ምክንያት ምንድን ነው ቢሉ የሰው ልጆች ከሞት ወደ ሕይወት የተሸጋገሩበት ተስፋ ቆርጠው በዲያብሎስ አገዛዝ ለመቶ ዘመን ስጋቸውን በመቃብር ነፍሳቸውን በሲኦል እርግጥ ጭብጥ አድርጎ ጠላት ዲያብሎስ ይገዛ ነበረና ከዛ ባርነት ነፃ የወጣንበት እንዲሁም በአዳም ስህተት ሰዎች ከእግዚአብሔር ተጣልተን ነበረና ገነትን ያህል ቦታ እግዚአብሔርን ያህል ጌታ ልጅነትን ያህል ጸጋ አተን ነበርና ይህ ጸጋ የተመለሰበት ከእግዚአብሔር ጋር የታረቅንበት ገነትን ያገኘንበት ዕለት ስለሆነ ይቺ ቀን ምንኛ ደስ የምትልናት ብሎ ቅዱስ ያሬድ ሰይሞልናል። ይህ ብቻ አይደለም። እንደምታውቁት ሞት እጅግ ሰልጥኖ የነበረ የሚያስፈራ የነበረ ሰዎች ሁሉ ሞትን ይፈሩት የነበረበት ዘመን ሞትን መፍራትተን በሞት ላይ እንድንዘምርበት ስልጣን ያገኘንበት ዕለት ይቺ ይለትና ጌታችን መድኃኒታችን ኢየሱስ ክርስቶስ የሙታን ሁሉ በኩር ሆነው እሱ ተነስቷል። የእሱ ትንሣኤ የኔና የእናንተንም ትንሣኤ የሚያረጋግጥ ስለሆነ እችለት ምንኛ ደስ የምትልለት ናት፣ እናመስግናት፣ እናወድሳት ብሎ ቅዱስ ያሬድ ያስቀምጥልናል። ፋሲካ የሚለው የቃሉ ትርጓሜ ሁለት ቢያንስ ሁለት ትርጉም ይኖረዋል። አንደኛው ፋሲካ ማለት ማለፍ ማለት ነው። በብሉ ኪዳን እንደምታውቁት ህዝበ እስራኤል በግብፅ ባህርነት ለ430 ዘመን ተረግጠው በባህርነት ሲገዙ ነበር። እና እንደነ ራሄል ያሉ በመካከላቸው ቅዱሳን ነበሩና የግፉ ብዛት ቢያስመርራቸው አነቡ፣ አለቀሱ። ራሄል ላይ የደረሰባትን ታሪክ ታውቃላችሁ አይደል? መንታ አርግዛ ጭቃ ያስቦኳቸው ነበር። መንታ አርግዛ ምጥ ያዛት። ከዛ ጠየቀቻቸው፣ እባካችሁ ቢያንስ በሰላም ልገላገልበት ምጥ ይዞኛል አለቻቸው። እንደውም ጥሩ ነው እርገጭ አሏት። አረ እባካችሁ፣ ልጁ ሕፃናቱ እንግዲህ ሊመጡ ነው እና በጣም ተጨንቃ ብትለምናቸው ምንም አላዘኑላትም። እንደውም አብረሽ እርገጪ ጭቃውን፣ ምን ያደርገዋል? ያጠነክረዋል። ጭካኔያቸው ያቸው የዚህ ድረስ ነበር። በዚህ ሰዓት ነበረ ራሄል ምርር ብላ ለቀሰች። ምርር ብላ አልቅሳ እንቧን ወደ ሰማይ ረጨች። ያ ወደ ሰማይ የተረጨውን በር አልተመለሰም፣ መንበረ ጸባኦት ቅድመ እግዚአብሔር ደረሰ። እግዚአብሔር ልመኗን፣ ለቅሷዋን፣ ጩኸቷን ሰማ። በእሷ የተነሳ እስራኤላውያንን ከግብፅ ባርነት ነፃ ሊያወጣ እግዚአብሔር ወደደ። ስለዚህ ነቢዩ ሙሴን አስነሳ፣ በፈርዖኑ ቤት ያደገውን ፈርዖኑን የሚያውቀውን የግብፅን የአስተዳደር ስርዓት የሚያቀውን ሙሴ አስነሳና ሙሴን ነፃ አውጪ አድርጎ ወደ ግብፅ ላከ። ተመልከቱ። እግዚአብሔር ከዛ በኋላ ህዝበ እስራኤልን ለማውጣት በፈርዖኑ ቤት ዘጠኝ ታላላቅ ታምራትን፣ አስረኛ ሞተ በኩርን፣ አስራ አንደኛ ስጥመተ ባህርን አድርጎ ህዝበ እስራኤልን ከግብፅ ባርነት ነፃ አውጥቷቸዋል። እንግዲህ ሞተ በኩረው ይያቸዋል። የመጨረሻው ምልክት የነበረው በእስራኤላውያን ዘንድ የመጀመሪያ ከልጆቻቸው፣ የመጀመሪያ ከከብቶቻቸው፣ የመጀመሪያ ካላቸው ነገር ሁሉ የመጀመሪያ በኩር የሆነው ነገር ሁሉ ሞት ቀሰፈ። ይሄ ደግሞ እስራኤላውያን ላይ እንዳይደርስባቸው እግዚአብሔር ምን አደረገ? ቀሳፊውን መልአክ ምልክት ሰጠው ይላል። ለእስራኤላውያን ተነገራቸው፣ በግ ታርዳላችሁ በጉን ትበላላችሁ። ደሙን ደግሞ በጉበናችሁ ላይ ትቀባላችሁ። ለማን የተነገረው? ለስራ ለእስራኤላውያን። መልአኩ ያንን ደም ባየ ቁጥር ያንን ቤት ያልፍ ነበረና ከዚህ ተነስቶ ምን ተባለ? ፋሲካ ማለፍ ተባለ። ተመልከት። ሁለተኛው ትርጓሜው ደስታ፣ ቅድም እንደተባለ ደስ ይተፈሳ ባ እንደሰትባት በማን በዚህች ዕለት። ለምን ክርስቶስ አምላካችን ሞትን ድል አድርጎ የተነሳበት በትንሣኤው ትንሣኤያችንን ያወጀበት ዕለት ስለሆነ እንደሰትበት ብሎ እንግዲህ የቤተክርስቲያናችን ሊቅ ቅዱስ ያሬድ በሚያምር ዜማ ይህንን አስቀምጦልናል። እንዲሁም ልበ አምላክ ክቡር ዳዊት ቅድም በዲያቆኑ በዜማ ሲነገር እንደሰማችሁት፣ ወይም ሲባል እንደሰማችሁት በመዝሙር 77 ቁጥር 29 ላይ በሉ እጅግም ጠገቡ፣ ለምኞታቸውም ሰጣቸው፣ ከወደዱትም አላሳጣቸውም ይለናል። ተመልከቱ ይሄ ብዙ ፍቺ ይኖረዋል፣ ግን አንዱና ዋነኛው ከተነበቡ ወንጌል ጋር ከዮሐንስ ወንጌል ምዕራፍ 21 ከቁጥር አንድ ጀምሮ ካለው ጋር የሚያያዝ ቅድም ሲነበብ እንደሰማችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በኋላ በብዙ መልኩ ሁለትም ሶስትም አስራ አንዱም ባሉበት መቶ ሀያውን ቤተሰብ ባሉበት በተለያየ መንገድ ይገለጠላቸው ነበር። በተዘጋ ቤት ውስጥም እየገባ እንደገና ደግሞ ወደ ኤማውስ ሲሄዱ ለነበሩት መንገደኞች ከእነሱ ጋር መንገደኛም ሆኖ እየተገለጠላቸው እሱ እንደሆነ ይነግራቸው ነበር። አሁን ደግሞ ሐዋርያቱ ፈርተው በዛ በኢየሩሳሌም ይኖሩ ነበርና ቅዱስ ጴጥሮስ አንድ ነገር አላቸው ለሐዋርያት እኔ አሳ ላጠምድ እሄዳለሁ አላቸው። አንተ ካልክማ እኛም ከአንተ ጋር እንመጣለን አሉት። አባቶቻችን ይህን ሲፈቱ ምን ይላሉ? ቅዱስ ጴጥሮስ አሳ ላጠምድ እሄዳለሁ አለ። አስቀድሞ ግብሩ አሳ ማጥመድ ነበረና የማቴዎስ ወንጌል ምዕራፍ 4 ቁጥር 18 ላይ ስታነቡ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስንና ቅዱስ እንድርያስ ወንድሙን የጠራቸው አሳ በማጥመድ ላይ ያሉ ነበረ። ተመልከ ለሐዋርያነት የጠራቸው ማለት። ስለዚህ ቅዱስ ጴጥሮስ በተለይ አንጋፋ ነው በእድሜውም እና ቤተሰቡን ያስተዳድር የነበረው አሳ በማጥመድ ከዛም ደግሞ ለምግበ ስጋ ይሰጣቸዋል። ሌሎቹን ሸጡ ደግሞ ለቤት የሚያስፈልገውን ቤተሰቡን በዛ ነበር የሚመራው። ስለዚህ ምን አሉ አባቶቻችን ወደ ቀደመ ግብሩ ተመለሰ ይላል። ማን ቅዱስ ጴጥሮስ ወደ አሳ ማጥመዱ ግብሩ ሰው የልምዱ ውጤት ነው አይደል? የልምምዳችን ውጤት ነን አይደል? ብዙ ጊዜ እንደው ልብ ብላችሁ ከሆነ የምንለማመደውን ነገር ነው ሆነን የምንኖር። ቅዱስ ጴጥሮስ ልምዱ አሳ ማጥመድ ስለነበረ ከዚህ በኋላ ወደ አሳ ማጥመዱ ተመለሰ ይልና ከዛ እነሱ ምን አሉ ይላል፣ እኛም ከአንተ ጋር እንሄዳለን አሉ ይላል። ስለዚህ ሄዱ ወደ ታንኳይቱ ወጡና ጥብራዶስ ወንዝ ላይ አሳ ማጥመድ ጀመሩ ይላል አሳ ቢፈልጉ ቢፈልጉ ግን ሙሉ ሌሊቱን ቢጓዙ አሳ ሊያገኙ ደከማቸው ሲነጋ አንድ ሰው ከጥብሪያዶስ ባህር አጠገብ ቆሞ አዩት ይላል እሱም ጠራቸውና ልጆች ሆይ የሚበላ አላችሁን አላቸው የሚበላ የለንም ሌሊቱን ሙሉ ደከምን አንድም እንኳን አሳ አላገኘንም ስለዚህ የለንም ማለቱ በዚህ ሰዓት ምን አላቸው? ምዕረባችሁን በቀኝ በኩል ጣሉት አላቸው። ምዕረባችሁን ቤት በኩል ጣሉት፣ በቀኝ በኩል ጣሉት አላቸው። በቀኝ በኩል ጣሉት ጣሉት ማለቱ አንድም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጹም ስጋን መዋሃዱ ለምን ስጋ ውስን ነው። ፊትና ኋላ ግራና ቀኝ እላይና ታች አለው መለኮታዊው አምላክ ግን ፊትና ኋላ ግራና ቀኝ እላይና ታች የሚባል ነገር የለም በአለም የሞላ ስለው ቅዳሴ ማርያም ላይ ታስታውሳላችሁ ለእግዚአብሔር ፊትና ኋላ ግራና ቀኝ የለውም እሱ በአለም ሁሉ የሞላ ነው እንጂ ይላል አባ ሕርያቆስ በቅዳሴ ስለዚህ ስጋ መነሳቱን ሲያጠይቅ ምን አለ በቀኝ በኩል ጣሉ አለ አንድም ቀኝ ማለት ስልጣን ማለት ነው፣ ክብር ማለት ነው። ስለዚህ ወደ ቀኝ ጣሉት ማለቱ በእኔ ስልጣን ጣሉ አሁን ታገኛላችሁ። ለምን ሁሉን ማድረግ የሚቻለው ስለ ተመልከት፣ ሁሉን ማድረግ የሚቻለው ጌታ ስለሆነ በእኔ ስልጣን ጣሉ አላቸው። በቀኝ በኩል ጣሉ። መረቡን ስቦ ማውጣት እስኪያቅታቸው ድረስ በዓሳ ተሞላ። ትንንሾቹ ሳይቆጠሩ ትልልቆቹ ብቻ መቶ ሀምሳ ሦስት ዓሳ አገኙ ል። በዚህ ሰዓት ጌታ የወደው የነበረ ወደ ደረቱም እያስጠጋ ይንከባከበው የነበረው ዮሐንስ ወንጌላዊ ምን አለ? ጌታ እኮ ነው አላቸው። እሱ አወቀ በታምሩ አያቸው። መጀመሪያ ግን አላወቁትም ነበር። እንደው ዝም ብሎ ተራ ሰው መስሎ ነው የታያቸው። ጌታ እኮ ነው ሲላቸው ቅዱስ ጴጥሮስ ልብሱን ለበሰና ወደ ባህር ውስጥ ገባ። ሮጠው ወደ ጌታ ሊሄድም ሌሎችም ተከተሉ። ወጡ ከባህር ወጡ። ያንን ጎትተው አወጡ። ወደ ዳር ሲወጡ የተጠበሰ አሣ እየነደደ እሳት በዛ ላይ እየተጠበሰ ሀገ ሚላል። ይህንን አባቶቻችን ሲፈቱ አንድም ጌታ ራሱ አዘጋጅቶ ጠበቃቸው በተአምር አንድም መላእክት አዘጋጅተውታል ብለው ይፈቱልን። ከዛ በኋላ ደነገጡ ይላል። በሉ ከእናንተ ማሳምጡ አላቸው። ሰጡት፣ ከሱም ጠበሱ። ከዛም ጌታ ከሁለቱም በላ። ከሁለቱም መብላቱ ምን ማለት ነው? ትርጉሙ ከሁለቱም መብላቱ ሐዋርያት ባስተማሩትም ትምህርት፣ እኔም ባስተማርኩት ትምህርት ብታምኑ የእግዚአብሔር መንግስት ወራሾች ናችሁ ሲል ከሁለቱም በላ። አንድም ምታት አለመሆኑን ሰው መሆኑን ሲያጠይቅ አብሯቸው በላ ተበ አብሯቸው በላ ደስ አላቸው ይላል። ለዚህ ነው ፋሲካ የተባለው። በጣም ተደሰቱ። ከጌታቸው ጋር ድጋሚ ተገናኙ። ድጋሚ ከእነሱ ጋር በማዕድ ተቀምጧልና እጅግ ተደሰቱ። ሐዋርቸ ደስ አላቸው። ይህ ለሶስተኛ ጊዜ በዛ በጥብርያዶስ ባህር አጠገብ ተገለጠላቸው ይለናል። ከዚህ ምን እንማራለን? አጭር ሁለት ሶስት ነጥብ እናንሳና ትምህርት እንጠቀልላለን። የመጀመሪያው አባቶቻችን አሁን በሚስጥር ሲፈቱ ባህር የዚህ ዓለም ምሳሌ ነው። ባህር የምን ምሳሌ ነው? የዚህ ዓለም ምሳሌ ነው። መረብ የተባለ ደግሞ ቃለ እግዚአብሔር ነው። አሳ የተባለን ደግሞ እኔና እናንተ ምመናለን። ተመልከቱ። አጥማጆቹ ደግሞ ማን ናቸው? ሐዋርያት በሐዋርያት እግር የተተኩልን ደግሞ ኤጲስቆጶሳት፣ ቀሳውስት፣ መምህራነ ወንጌል ናቸው። እነዚህ ሐዋርያቱ አሳውን እንዳጠመዱ አባቶቻችን ኤጲስቆጶሳቱ፣ ቀሳውስቱ፣ መምህራነ ወንጌሉ ደግሞ በቃለ እግዚአብሔር ምእመናንን እያጠመዱ ወደ ቤተ ክርስቲያን ያመጣሉ። ስለዚህ ባህር የተባለ ይሄ ዓለም ነው ይላል። በዚህ ዓለም ውስጥ ብዙ ነገር አለ እንደምታውቁ፣ 153 አሳ ነው ያያቸዋል ያሉት አይደል። ከነዚህ ከ153 አባቶቻችን ሲተረጉ 150 እስከ ለተምጻት እግዚአብሔርን የሚያመልኩ ህዝቦች ምሳሌ ነው 150 ሶስቱ ደግሞ የአጋይስት ዓለም ሥላሴ ምሳሌ ነው 153 ይሆናል። ዓለምን የሚመግቡ ማን ናቸው? ሥላሴ አይደል በቸርነታቸው በረድኤታቸው ዓለምን የሚመግቡ የሚያስተዳድሩ፣ የሚመሩ እኔና እናንተን የሚመግቡን፣ ተኝተን እንድንነሳ ተነስተን ደግሞ እንድንራመድ ተራምደን እንድንቀመጥ ያሰብነው ቦታ እንድንደርስ ክፉ እንዳይነካ እንቢጠብቁን ስላሴ ናቸው። መጋቢ ዓለማት አሃዜ ዓለማት ይባላል። የሚመግቡን እነሱ ናቸው ስላሴ ስለዚህ መጋቢያ ዓለማት አሃዚ ዓለማት ስላሴ እስከ ለተ ምጽአት ድረስ ዓለምን የሚመግቡ መሆኑን የሚያጠይቅ ነው ብሎ ይፈትሉ። ተመልከቱ። ስለዚህ ባህር የዚህ ዓለም ምሳሌ ነው እንዳልኳችሁ የተለያየ መጠን ያላቸው አሳል። በዓለም ውስጥም የተለያየ አይነት ማህበረሰብ አለ፣ የተለያየ አይነት አስተሳሰብ አለ፣ የተለያየ አይነት ህዝብ አለ አጭር አለ፣ ረጅም አለ፣ ቀይ አለ፣ ጥቁር አለ፣ ወፍራም አለ፣ ቀጭን አለ፣ የሚያምን አለ፣ የማያምን አለ፣ ግራ የገባውም አለ፣ ብዙ አይነት ጤነኛ አለ፣ የሚታመም አለ። እነዚህን ሁሉ ግን በሐዋርያት እግር የተተኩልን አባቶቻችን ምን ያደርጋሉ? ያንን ቃለ እግዚአብሔርን በመወር በማስተማር በመናገር የታመሙትን ያጽናናሉ የተቸገሩትን ይረዱበታል በቃለ እግዚአብሔር። አዎ ግራ የገባቸውን መክረው ወደ እግዚአብሔር ይመልሱበታል። ንስሐ ያልገቡትን ከስጋው ደግሞ የራቁትን መክረው ወደ ንስሐ እንዲደርሱ ወደ ስጋው ደግሞ እንዲበቁ ያደርጓቸዋል። ተመልከቱ። ስለዚህ በዚህ ዓለም ውስጥ ብዙ ነገር አለ ወገኖች። ሁል ጊዜ እንደምንነጋገረው አሁን እኛ እንደው ሀብታም በሚባለው ዓለም ውስጥ ነው ያለን፣ ግን የማይጨለቅ ሰው አለ የማይጨነቅ ሰው አለ። እስኪ ጭንቆኝ አያውቅም የሚል ሰው ከእናንተ ውስጥ ምንም። በቃ ይኸውላችሁ፣ ምንም ቢተርፈን፣ ምንም ቢሞላ ዓለም አስጨናቂ ነው። ምንም የቱንም ያህል በቃ ቢትረፈረፈን፣ የቱንም ያህል ብሩ ላይ ብንተኛበት፣ እንደነ ቢልጌት ውሃ ስር ያለ ቤት ብንሰራ፣ አንተኛ ጭንቀት ጭንቀታችንን የሚያረጋጋን የዚህ ዓለም ገንዘብ ሳይሆን ቃለ እግዚአብሔር ነገር እግዚአብሔር ነው። ነገር እግዚአብሔርን ስንሰማ እንረጋጋለን። ብዙ ግራ የገባቸው ብዙ የተጨነቁ ወገኖች አሉ። እነዚህን የሚያረጋጉ የሚያጽናኑ፣ የሚያስተምሩ በቃለ እግዚአብሔር ስሩ ወደ እግዚአብሔር ቤት የሚያመጡት ካህናት አባቶቻችን መምህራነ ወንጌል ናቸው። ስለዚህ አለም ወይም ደግሞ ባህር በዚህ ዓለም ተመስሏል። ባህር ውስጥ ብዙ ክፉ አውሬውሉ እኮ አለ አይደል? ሻርክ አለ አይደል? አሁን የሚባል አሳ የሚጣፍጠው እንዳለ ሁሉ ሻርክ አለ። ተመልከቱ፣ ዓለም ውስጥም እንደዚሁ ነው። ደጋግ ቅን ምዕመናን እንዳሉ ሁሉ ክፎች አሉ፣ ክፎች አሉ። ሕዝብን ለማጥፋት ሕዝብን ለመጨረስ በሆነው ባለው ነው ብቻ ክፉ የሆኑ ሰዎች እዚህ ክፉ ዓለም ውስጥ ከዛ ነጥቀው የሚያወጡን በመረባቸው መምህራነ ወንጌል ካናት አባቶቻችን ናቸው። ተመልከቱ። ስለዚህ ዓለም ባህር የዚህ ዓለም ምሳሌ ነው ብለው ይፈቱልናል አባቶቻችን። ቃለ እግዚአብሔር መረብ ተብሏል። መረብ ባህር ላይ ተጥሎ ያገኘውን ሁሉ እንደሚያጠምድ እንደሚይዝ፣ ቃለ እግዚአብሔርም ምርጥ ዘር ይባላል ቃለ እግዚአብሔር ተነግሮ ልቡም ማይነካ ሰው የለም። እንደው ሰይጣን ያልተቆጣጠረው ሰው ቃሉ ለመስጠቅ፣ የቱንም ያህል ክፉ ሰዎች ጋር ሄዳችሁ ቃለ እግዚአብሔርን ብትነግሯቸው ለጊዜው ላይሰሟችሁ ይችሉ ይሆናል። ለጊዜው እንደው ትኩረት ሰጥተው እናንተ የምትሉትን ላይሰሙ ይችሉ ይሆናል። ውስጣቸው ግን ይሰማል። ዞር ሲሉ ጥያቄ ምልክት ይነሳባቸው። ቃለ እግዚአብሔር የማይፈልጠው ድንጋይ የለም። ቃል እግዚአብሔር የማያረሰርሰው ልቦና የለም። ከኛ የሚጠበቀው ግን መናገር ብቻ ነው። ቃል እግዚአብሔርን በሚገባው መልኩ መናገር። ተመልከቱ፣ መረብ የተባለበት ለዚህ ነው። የእግዚአብሔር ቃል ሰምቶ የማይናወጥ የለም። የእግዚአብሔርን ቃል ሰምቶ የማይጽናና የለም። የእግዚአብሔርን ቃል ሰምቶ የማይለወጥ ሰው ሰው በባህሪው ቅድም እንዳልኳችሁ በአምሳለ እግዚአብሔር የተፈጠረ ነው። ግን የራሱ ልምምድ አለው። የእሱ ልምምድ ባሪያ ደግሞ ሆኖ አንዳንድ ጊዜ እናየዋለን። ከዛ ልምምድ ውስጥ ግን የምናወጣው በቃለ እግዚአብሔር። ለምሳሌ ጠጪ የሆነ ሰው በቃለ እግዚአብሔር ከመጠጥ ሱስ ነፃ ማድረግ ይቻላል። ሌሎች ችግር ውስጥ የገቡ ሰዎች ካሉ በቃለ እግዚአብሔር፣ ለምን እግዚአብሔር ሁል ጊዜ የሚያጽናና አምላክ ነው። ተመልከቱ እግዚአብሔር ምናልባት ምንና እናንተ ተስፋ በቆረጥንበት ቦታ ምንም ነገር የለም ባልንበት ቦታ ልክ አባርያቱ ምና ሉ ጌታ ሆይ፣ አንተ ስላዘዝከን እናደርጋለን። ፍቅረ ቢጽ አስተምሯቸው ነበረና፣ ተመልከት ስለ አንተ እንታዘዛለን። ነገር ግን ሌሊቱ ሙሉ ደክመን ምንም አላገኝል በቃ ተስፋ ቆርተዋላያቸ። እግዚአብሔር ደግሞ የሚሰራው ምንም የለበት ቦታ ላይ እግዚአብሔር የሚሰራው ምንም ማል የለበት ቦታ ላይ ሰዎች ሞክረው ሞክረው ከጨረሱ በኋላ ያኔ እግዚአብሔር ስራውን ይጀምራል። አያችሁ። ስለዚህ ታገዙ ለእግዚአብሔር ስቱ እንደ የሌለ የሚመስላችሁ ነገር በእግዚአብሔር ዘንድ ሁሉ ይቻላል። አያችሁ፣ በምድረ በዳ እግዚአብሔር ውሃን ያፈልቅ ህዝብ እስራኤልን በቃዴስ በረሃ ይዞ እየሄደ እግዚአብሔር ከሰማይ መናን እያወረደላቸው ሙሴን አለቱን በበትረ ምታ ሲለው ውሃ እየፈለቀ ይጠጡ ነው። ይቻለዋላ እግዚአብሔር አያችሁ ይቻለዋል። ሐዋርያትም ተስፋ በቆረጡ ጊዜ በቀኝ ጣሉ አላቸው። ይቻለዋላ ስለዚህ የፈለጉበት ቦታ እዛ ተሸክሞ ማውጣት የሚያቀታቸውን አሳ ጠምዱ። ስለዚህ ወገኖች አንዳንድ ጊዜ በቃ ምንም የሌለንም የሚመስለን ጊዜ አለ። ተስፋ ምንቆርጥ በግድ የላችሁ። በእኛ ውስጥ ያለው ነገር ተስፋ ቢሟጠጥም እግዚአብሔር ገና ስራ አልጀመርም። እግዚአብሔር ስራ የሚጀምርበት ጊዜ ስላለ ስለዚህ እንዲህ አድርገን ማሰብ ያስፈልጋል። እና ቃለ እግዚአብሔር የማይሰብረው ልብ የለም። በመረብ ተመስሏል የማይዘው ነገር ልቦናችንን ይመልሳልና አንዱ ይሄ ነው። ሶስተኛው እንግዲህ ባህር ምን ብያቸዋለሁ? በአለም መረብ በቃለ እግዚአብሔር አለ። ሌላስ ምን ቀረ? ካህናት አለ ወይም ደግሞ ምንድናቸው? ሐዋርያቱ ሐዋርያቱ ደግሞ ስልጣን ክህነት የተሰጣቸው እዚህ ዮሐንስ ወንጌል እፍ አለባቸው ይላል አይደል? እፍ አለባቸው እና እና ስልጣን መንፈስ ቅዱስን ተቀበሉ። ከዛ በኋላ እናንተ በምድር የምታስሩት በሰማይ የታሰረ ይሆናል፣ እናንተ በምድር የምትፈቱት ደግሞ ቤት የተፈታ ይሆናል፣ በሰማይ የተፈታ ይሆናል። ስልጣን ተሰጣቸው። አያችሁ፣ በምድርና በሰማይ ላይ ስልጣን ተሰጣቸው። ስለዚህ የማሰር የመፍታት ስልጣን አላቸው። ካህናት አባቶቻችን በአግባቡ ከተጠቀምንባቸው ወደ እግዚአብሔር መንግስት የሚመሩን በእግዚአብሔርና በእኛ መካከል ሆነው የሚያገናኙ ድልድዮቻችን ናቸው። ስለዚህ በአግባቡ መጠቀም ያስፈልጋል። ማለት መረቡ እነሱ እጅ ላይ ስላለ ማጥመዱ ልምዱ እነሱ እጅ ላይ ስላለ ምናልባት አንዳንድ አጓጉል ነገርን የምንሰማባቸው ሊኖሩ ይችላል። ግድ የላችሁ ያ እነሱም ስጋያን አደሉ እንደ እኛ አደሉ፣ ስጋያን ናቸው በዚህ ዓለም ውስጥ። እንደውም ለእነሱ ነው እኮ ልንጸል የሚገባል። ለምን መሰላል መላእክት የማይለኩትን እነሱ ይዳስሳሉ። ስጋው ደግሞ ፈትተው ያካ እና በሴጣን ላይፈተኑ ነበር። በዚህ ዓለም ውስጥ እየኖሩ ቅዱስ ስጋውን ክቡር ደሙን እየፈተቱ ላይፈተኑ ነበር። ፈተናው በእነሱ ይጸላል። እኔና እናንተማ በዓለም ውስጥ የጠፋን፣ እነሱ ግን ተመልከቱ የሰማያዊውን ስራ በምድር እያገለገሉ ያሉ ምድራውያን መላእክት ይላቸዋል ዮሐንስ አፈወርቅ፣ ምድራውያን መላእክት ስለዚህ ለነሱ ልንጸልይላቸው ይገባል። በአግባቡም ደግሞ ልንጠቀምባቸው ይገባል። ወደድንም ጠላን እንደ ክርስትና ያለ ካህናት እኛ ምንም ነ ካህናትም ያለ እኛ ምንም ናቸው። ምክንያቱም እኛ ስንኖር ነው የሚያገለግሉት አይደል? እነሱም ደግሞ እኛም ደግሞ የምንገለግለው እነሱ። ስለዚህ አንድ ላይ ይሆንልን እግዚአብሔር እንዴት እንዳጣመረኝ። ስለዚህ እንጠቀምባቸውና፣ እና እንግዲህ አለ እግዚአብሔር ባሕር የዓለም መረብ የቃለ እግዚአብሔር አሳ ደግሞ የምእመናን የኔና እናንተ አጥማጆቹ ደግሞ የካህናት ምሳሌ ነው። የዛሬው ወንጌል ይህንን ያሳየናል ማለት ነው እና በአጠቃላይ እንግዲህ ይህ ወራ ሀምሳ ወይም ምንድን ነው ወራ ትንሣኤ የምንለው በአጠቃላይ ትንሣኤውን ነገር እግዚአብሔር ለኛ ያደረገውን መግቦቱን፣ ቸርነቱን የምናስብበትና ያንን እያሰብን የምንደሰትበት ወቅት ነው። አንዲት ነገር ጨምሬ ልጨረስ፣ ትምህርት ታዲያ። ተደሰቱ ሲባል ተደሰቱ ሲባል አሁን ብዙ ቤተክርስቲያን ብትሄዱ፣ እንግዲህ ዛሬ እዚህ ምን እንዳለ አላውቅም። ቀሲሴ ሞላ ብለው ወይም እናንተ ገብቷቸዋል ወንጌሉ ማለት ነው። ብዙ ቤተክርስቲያን ባዶ ነው። ከትንሣኤው በኋላ ብዙ ቤተክርስቲያን ምንድን ነው ባዶ ነው። ለምን የሚባል በቃ፣ ቀዳሚ ያው ግብዣ አለ በየቦታው እዛ እና መሻለን ማለት እሁድ እንዴት ይመጣል ቤተክርስቲያን? አለ ክርስትና እንደዛ አለ። ሁሉ ነገር በአግባብ አግባብ ተግባብተናል። ሁሉ ነገር በምንድን ነው በአግባብ በስርዓት በስርዓት ይሆናል። ቤተክርስቲያን የሚያስቀር ነገር ሊኖር አይገባም። እንደውም በዚህ ሰዓት ነው ወርሃ ጾምማ፣ ጊዜው ራሱ ይስበናል ወደዚህ እንድንመጣ ወደ ቤተክርስቲያን። ግን ተግተን መምጣት የሚገባን በዚህ ሰዓት ነው ስጋችንን መለጎም የሚገባን በዚህ ሰዓት። ተደሰቱ ሲባል ልቅ ሁኑ ማለት አይደለም። በአግባቡ መደሰት። ያ ደስታ ደግሞ ቤት ነው የሚገለጠው በቤተ ክርስቲያን፣ ቅድም አሁን ወንድማችን እንዳደረገልን ዝማሬ እየዘመርን ከህፃናቱ ጋራ ከካህናቱ ጋር። ይሄ ነው ምስጋና የሚባለ ይሄ ነው መደሰት የሚባለው እንጂ በመብላት በመጠጣት። አዎ እሱ ለስጋ ያስፈልጋል፣ ግን በልክ በመጠን ሰው። ስለዚህ ይሄኔ ወራትን ትንሣኤ ስናከብር እነዚህ ነገሮች ማሰብ ይጠበቅብናል ማለት ነው። እንግዲህ እግዚአብሔርን አስደስተን እሱ የእኛን ትንሣኤ እንዳወጀልን እኛም ደግሞ በሥጋው ደግሞ በቅዱስ በንስሐ ተወስነን የእሱ የመንግስቱ ወራሾች እንድንሆን የእሱ ቅዱስ ፈቃዱ ይሁንልን።